ዩኤንኤፍፔ ጋር በመተባበር በፋናሰላ ሰላ ኤፍኤም 90 ዘወትር እሁድ ከ11 ሰዓት ተኩል እስከ 12 ሰዓት ይህንን ዝግጅት ያቀርባል። ያላለቀ ጉዞ። ጤና ይስጥልን፣ እንዴት ከረማችሁ ውድ አድማጮች? ሳምንታዊው ያላለቀ ጉዞ ዝግጅታችን አሁን ጀምሯል። ብዙ ነገር በጫና በስራ ጫና ላይ ሴቶች ነው የምሰራ፣ ወንዶችም አይሰሩም። ቤት ተኝቶ ተነስቶ ምግብ ይጠይቃል። ቤት ተኝቶ ተነስቶ ውሃ ሸወሮ አላፈለሽም ምናምን ይላሉ። ክለኛ ሁለት ሴቶች አሉኝ፣ አንድ ወንድ አለኝ። ከዛ ከኔ ጋር የምኖረች የስስትሮች ልጆች አሉ ያደጉት። አሁን እነሱ አላስገረዝም ብዬ ራስ ቀልዬ ነው እነሱ ጋር እንትን የምኖሩ እነሱ የሚጎዳቸው ነገር ከሚያደርገው የማይጎዳቸው ነገር ቢያደርግላቸው ነው የሚሻሉ። የዛሬውን ዝግጅታችንን ከፕሮግራማችን ውስጥ የተመረጡ ድምፆችን በማሰማት ጀምረናል። ረብቃ! አቤት። ጀንበር፣ ለመሆኑ የአንቺ ስራ ከውሾች ጋር ደጅ ላይ ተኮልኩሎ መቀመጥ ነው? ስራሽን ስለጨረሱ ማስጀመርሽውና ነው የጨረሽው። ያዘዝሽኝን ሁሉ ሰርቻለሁ እኮ። እንጀራ አይጋገርም። እንጀራ አትቁለጭለጭ ብኝ። መሶብ ውስጥ እኮ ብዙ እንጀራ ነው ያለው። እሱን ንገሪኝ አላልኩሽም። ግቢና አብሲጣይ። ትላንት ማታ እኮ ነው ሊጡን ያቦካሁት። አሁን ከጋገሩ አንቺ ልጅ አንድ ነገር ስናገርሽ ትርፎሪ አታውሪ ብዬሻለሁ። በዛሬው ዝግጅት የሴት ልጅ ግርዛትን አስከፊነት በበጎ ፈቃደኝነት የምታስተምረን ታታሪ ሴት ጎብኝተናል። ባለቤቷ እንዴት ይህን ስራዋን እንደሚደግፍላት ከሁለቱም ጋር ደግሞ ቆይታ አድርገናል። እንግዶች የሚኖሩት በዳሰነች አሪኮል አባውዱ በሚባል መንደር ውስጥ ነው። መልካም ሰው ሰለሞን፣ አብሬያችሁ ቆያለሁ። ምን አልሻትም። ወፍጮ አስተካክሎ እየመጣሁ ዴይ አስቴር፣ በዚሁ ስፍራ አሪኮል ወይም አባ ውዴ በሚባል መንደር ውስጥ ትኖራለች። እሷ ስራውን እያከናወነች እኔ ጥያቄን እየጠየቅኩ ቆይታ አድርገናል። እሺ፣ ስራ እንዴት ነው? ስራ ምንም አይልም። እስኪ ስምሽን ለአድማጮቻችን ንገራቸው። ስራ ይዘሽ ነው ማዋራል? የእኔ ስም አስቴር ጋሶ ይባላለው። የእኔ ስራ የቤት ስራ እየሰራው ነው ለልጆችን ለልጆች እየፈጨው በእጅ እስኪ የሰፈርሽን አካባቢውን ስሙን ንገር የእኔ ሰፈር አካባቢ አባውዱ ይባላል ዳፈነ የሆነው ግን ቀበሌ ነው ከዛ ውጭ የሬዲዮ አድማጭ ክበብም አላችሁ አደለ ከዝም በፊት ነበረ እያዳመጠን ነበረ አሁን ተቋርጧል አሁን አይ እንትን ሰዎችም አላስተካከሉም። አው ከዚህ በፊት እናቃለን እና ጥሩ ነበር። ይዛኔ ምን ጥቅም አለው የሬዲዮ አድማጭ ቡድን መኖሩ? የየሬዲዮ አድማጭ ቡድኑ ብዙ ጥቅም በዛም አግኝተናል። ስለ ጎጂ ያስጠምረናል። ተማሪዎችን ልጆች ወደ ትምህርት ቤት መላክን ያስጠምረናል። ምን ጎጂ ባህል አለ አሁን እዚህ አካባቢ? እዚህ አካባቢ ሴቶችን ይገረዛሉ። ልጃገረል ለይት ሽማግሎችን ይሰጣሉ። ያለ እድሜ ጋብቻ ይፈትማሉ። ጠለፋም አለ። ሌላ ሌላ ባህልም አለ። ድሚ ሚባል አለ። ስራት ይሰራሉ። ምን ማለት ነው? ድሚ ባህል ነው። ሌላ በአማርኛ ትርጉሙ አላቂ ግን በዳሰነችኛ ድሚ ይባላል። ምንድ ነው የሚያደርጉት? እስኪ እንዲያቆሙ ና ምንድ ነው የሚከናወነው? በዛ ጊዜ ምን ይደረጋል? አንድ ሰው ሴት ልጅ ከወለደ በኋላ እች ሴት ልጇ አድጋ ቱጧ ከበቀለ ድሚ ይሰራል። ለወንድሞች ና ለሴትዋ እህቶችን ወንድሞችን ሁሉን ተሰብስቦ ፍየሎች ምናምን አዘጋጅቶ ድሚ ይሰራሉ። ብዙ ስርዓት ነው፣ ብዙ ነገር ነው የሚሰራ። ድግስ ይደገሳል። እንደ ድግስ አይነት ነው የሚደገሰው። ከዛ ከጨረሱ በኋላ ወደ ድሚ ቦታ ከወጡ በኋላ እነኚህ ልጅ አገረዶችን ድሚ የተሰሩበት እንደገና ይገረዛሉ። እሱ ነው ጎጂው። ከዛ በኋላ የሚቀጥለው ግርዛት ነው ማለት ነው። ከድሚ በኋላ ግርዛት አለ። ስንመለከት ጎጂ ነው። አሁን አንቺ ልጆችሽን አስገረዝሻል? ልጆች ይቅርና እኔ እራሴ አልተገረዝኩም። እንዴት እንደዛ ሆነ? አላደረግንም። ይህንን እኔ እንደዚህ ያደረገን ከዚም በፊትን እኔ በልጅነት ያለው እናቴ ሞተችና፣ ይህንን ስራት የሚያደርጉ ብዙ እንትን ኢኮኖሚ ያስፈልጋል። ግን እኔን አባቴ ስለሌለ ኢኮኖሚ በቂ ከፍቶች ምናምን ስለሌለ እኛን ጥሎ ወደ ሌላ እንትን ጎሳም ውስጥ ገባ፣ ሌላ ቦታ ሄደ። እንደ አባት የሌለ ልጆችን እንደምንም ብለን ትምህርት ቤት ገባን። በዛ ነው እኛን ያመለጠ ነው። አጋጣሚው መልካም ሆነላችሁ? አዎ። አሁን ስንቀጥል ስናስብ መልካም ሌነም፣ ለእኛ መልካም ሆነ። ኔ ኢቶችን ነበሩ እኛ አራት ነበረን። እንዳለን ምንም ይ ባይል ነገር አልፈሰመንም። የው በህይወት አለ። ልጆችን አድገን ልጆችን ወልደን ልጆቻችን አድጎ ሌላ ደረጃ ምን ደርሷል። ያው ሴት ልጆች አሉሽ፣ አይቻቸዋለሁ። እነሱም አልተገረዙ፣ አልተገረዙም። ዲኔ አንቺ ትምህርት ታገኘሽ ነው ወይስ ዲሜ ምለመስጠት አቀም ስለሌለሽ? አዎ፣ ትምህርት አገኘች። ትምህርት የተማርኩት አሁን ከእኛ ጋር የነበረ አንድ ልጅ፣ አንድ ወንድማችን፣ እሱ ነው ለኔ አስተማሪ የነበረ እስከ ሰባት ያስተማረ። አሁን ፈለገ ማለት ነው፣ እኔን አስተምሮኛል። ስለዚህ አንቺ ልጆችን አላስገረዝሽም? ስለተማርሽ ስለተማርኩት ልጆች አላስገረዘውም፣ ሌላ በኃይል መጥፎ ጎጂም አልሰራውም። ስለዚህ ለማህበረሰቡ በደንብ ታስተምሪያለሽ። አንቺ ምንም እንዳልሆን፣ ሴት ካልተገረዘች ትሞታለች ብሎ ያስባሉ ወይስ ምንድን ነው ያስባሉ? ካልተገረዘች ትሞታለች። ከዚ ተጨማሪ እንደገና አባትየው ይሞታል ወይ እናትየው ትሞታለች ተብሎ ይታሰባል። ግን ለእኛ እንደዚህ መልካም ስለሆነ ሌሎችንም ከኛ እየተማሩ አሉ። አሁንም ያልተገረዙ ያገቡ የወለዱ አሉ። በእኛ ቀበሌ ላይ ብዙ ሴቶች ነው ያሉ፣ ያልተገረዘ ያገቡ የወለዱ አሉ። ስለዚህ እናንተ በትክክል በህይወታችሁ እያስተማራችሁ ነው። እያስተማረን ነው፣ በህይወታችን እያስተማረን ነው። እንደውም ለውጥ እያዩ ነው ሰዎች አሁን ከዚህ በተናጠለ ሁኔታ ደግሞ ቅድም መንገድ ላይ ስመጣ በጣም ብዙ ማሽላ እርሻ በጣም አይቻሉ። ድሮ እዚህ አካባቢ እርሻ አልነበረም አይደል? ድሮ እዚህ አካባቢ እርሻ የመንግስት ትናንሽ ነበረ፣ ግን አብዛኛ ዋ ስሞላ ወንዝን ስሞላ እኛ በራሳችን የምንዘራ በጣም ብዙ ነበረ። ቅድም እንዳየሹ እንደዛ በእጅን እንወጋለን መሬት እንወጋለን በደንብ ዋ ከገባ በስርዓት ከቆመ እኛ በጣም ማሽላ ማሽን በእጃችን እንዘራለን፣ ብዙ ጥቅም እናገኛለን። ግን አሁን በውሃ ሙላት የተነሳ ሁሉን ጎርፍ ወሰደ። ትንሽ አሁን ቅድም በመንገድ ስንመጣ ያየሹ እነሱ ብቻ ነው የተረፉ። በእናንተ አካባቢ አሁን የወንዶችና የሴቶች ስራ ክፍፍል አለ አይደል? ሴቶች ምን ምንድን ስራ ነው ያለባቸው? አሁን እንደሚታየው ሴቶችን ወፍጮ ይፈጫሉ፣ ቤት ይሰራሉ ቤት ከሰሩ በኋላ እንደገና የቤት ጥቅማጥቅም ሁሉ እነሱ ነው የሚሰሩ። ከፍቶችን መረብ ምንድን ነው የሚያድሩ ቦታንም ያዘጋጃሉ። ፍየሎችንም ያድባሉ፣ ዋ ይቀዳሉ፣ ልጆች ያጥባሉ፣ ምግብ ይሰራሉ። ብዙ ነገር ነው በሴቶች ላይ ስራ ጫና ያለበት። መንገድ ላይ ስመለከት አሁን እንጨት በጣም ሰዎች ተሸክሞ ሲያልፏ ያለው እና ሁሉንም እንጨት ተሸክሞ ማያቸው ሰዎች በአጠቃላይ ሴቶች ናቸው። ወንዶች የውሃ መሸከም፣ እንጨት መሸከም በባህል ውስጥ የለም። ይህ በእኛ ባህል ከሆነ ወንዶችን ስራ መስራት መጥፎ ባህል ነው ጎጂ ነው ይላሉ። ውሃ የሚቀዳ፣ እንጨት የምትሸከም፣ ከፍቶችን ወደ መረባቸው የሚያስገባ ሴት ነው። ልጆች ማጠብ ሴትናት የምታጥባ መሬት ራሱ ማሽላ ቅድም ያየሽው ግማሽ ሴት ነው። መሬት ምወጋ ብዙ ነገር በጫና በስራ ጫና ላይ ሴቶች ነው የምሰራ። ወንዶችም አይሰሩም። ቤት ተኝቶ ተነስቶ ምግብ ይጠይቃል። ቤት ተኝቶ ተነስቶ ውሃ ሸወሮ አላፈለሽም ምናምን ይላሉ። ከዛ አዱ ላይ ያነሳሉ፣ ሰው ይገርፋሉ እንጂ ምንም ስራ የሚሰሩ አይደሉም። በዚህ ጋ በተያያዘ እንደ ትምህርት አትሰጡም? የሚሰጥስ አካል አለ? ይህንን ወንዶች ስራ ቢያግዙ መልካም እንደሆነ ስራ ክፍፍል ደግሞ በጾታ ባይሆን ብሎ የሚመክራችሁ ወይም የሚያስተምራችሁ አካል አለ? እንደ ወረዳችን እያስተማረች ነው፣ ሰዎችን እያስተምራሉ። በጎጂ ልማዳዊ ድርጊት ላይ ሴቶችና ኢሳናትን የሚሰሩ ሰዎችን ስልጠና ይሰጣሉ። በሌላ ላይ እንደገና ስልጠና ይሰጣሉ። በወረዳ በኩል በወረዳ ማዕከል ላይ ተጠርቶ እዛ ስልጠና ይሄ ነገር ጎጂ እንደሆኑ ያስተምራሉ። እዛ ትምህርት ወስዶ ግን የተማሩ ትምህርት ቤት የገቡ ሰዎችን ትንሽ ለውተል ለምሳሌ እንደ እኛ አይነት ባሎቻችን እኛንም ያግዛሉ። ሌሎች እንደ አርብቶ ምንም ያልተማሩ ግን ያው እንዳለ ይኖራሉ። በጎ ፈቃደኛው አስቴር ባሏ አቶ ዳንኤል ኦብሌ በብዙ እንደሚያግዛት ነግራኛለች፣ ና ከራሱ ለመስማት አግኝቸዋለሁ። ዛሬ እንዳናገራችሁ ስለፈቀዳችሁ ልኝ በጣም አመሰግናለሁ። የአስቴር ባለቤቴ ካጠገቤ ያለ ቅድም እንግዲህ በጣም ያግዘኛል ስራ እኛ ቤት እንደሌላው እንደ ባህላዊ ቤተሰብ አይደለም። እናውቃለን ብዙ ነገር ብላኛለች። ምን ምን ታግዛት አለች? እስኪ አስቴር ነው ስሜ ዳንኤል ሎቡላ ይባላለሁ። የዚህ አሪቆል ቀበሌ አሁን በመንግስት የስራ አስኪያጅ ነኝ። እሷ አሁን አንዳንድ የሚያግዛት ምንድን ነው አሁን በየቀበሌ አሁን ለምሳሌ በጎጂ ልማዳዊ ድርጊቶች እሷ እንደ አቡ ጋር ደግሞ ራሳ ገዝ ቡድኖች ስላሉ እሱ አንዳንድ ስራ ተሰራ ላይ ከዛ ኤነዳም በጎና ወኜ ትንሽ የምከብድ ነገር ካለ ይረዳታሉ። ለምሳሌ ለምሳሌ አሁን እዛ አይዲፒ ሲክድ እንግዲህ እሷ ሴት ስለሆነች ሰዎቹ እዛ ነው ያሉት ለመቀጠር ያ በሞትር እየሄዳታለሁ አለው። ለውይይቱ ውይይት ታዋያ ያለ ከጨረሰች በኋላ ወደዚህ እንመጣለን። ከዛ መጥተን ቤታችን ምሳችን በልተን ቁጭን ይላለን። ሌላ ደግሞ እዚህ ደግሞ ሰፈር ያሉት ሰዎችም እንደገና ከጎጂ ልማዳዊ እኛ አሁን መጀመሪያ አሁን የኛ አርብቶ አደሮች ጎጂ ልማዳዊ ውስጥ ያሉት ሰዎች አሁን እኛ ያ የዛ ጉዳቱ ስላወቅን ነው። ከዛ ትንሽ ለየት የሚያደርገው ማለት ነው። እንዲህ አይነት ክፋት ያለው ነገር አትስሩ ብሎ ደሞ አንዳንድ ደግሞ በሃይማኖት ጋር ተያይዞ ይነገራል። ከዛ ተቀባይነት ያላቸው ሰዎች ይቀበላሉ። ሌላ ደግሞ ምንድነው የእኛ አካባቢ አሁን ሴቶች ልጃገሮችም አሉ። አሁን እነሱ ሴት ለሴት አሁን የውስጣቸው ይነጋገራሉ። በጣም ኢንፌክት አለው። አሁን ጎጂ ሴት ልጅ አሁን ያለ እድሜ ጋብቻ ለአቅመ ሔዋን ሳትደርስ ከተዳረች ነገ ለወሊድ ጊዜ በጣም ብዙ ችግሮች አሉ። ደም መፍሰስ አለ፣ ሞትም አለ። ስለዚህ ያ ነገር አርብቶ አደሮች ግንዛቤ ስለ ሌላቸው ግንዛቤ አንዳንድ እንፈጥራለን። አብራችን ሆነን እንሰራለን። እንደነሰራው አሁን እናንተ ልጆቻችሁን አላስገረዛችሁም። አስቴር እንግዲህ ስትቀልድ ይሁን እውነቷን ይሁን እንደዛ ብላኛለች። እውነት ነው። ግርዛት እንግዲህ እኛ ያ አሁን ለምሳሌ የኛ አባቶችና እናቶች ያገኙ ስቃይ የኛ ልጆቻችን ለምን ያገኛቸው? ነቨር ሱ አናደርኩ ስንት ሴት ልጆች አላችሁ? አሁን የኔ ትክክለኛ ሁለት ሴቶች አሉኝ፣ አንድ ወንድ አለኝ። ከዛ ከኔ ጋር የምኖረች የስስትሮች ልጆች አሉ ያደጉት። አሁን እነሱ አላስገረዝም ብዬ ራስ ከልዬ ነው እነሱ ጋር እንትን የምኖሩ። እነሱ የምጎዳቸው ነገር ከሚያደርገው የማይጎዳቸው ነገር ቢያደርግላቸው ነው የሚሻለው። ባህልም ሆኖ የሚጠቅም ባህል ሁሉ ጎጂ አይደለም አደለም፣ ሁሉም ጎጂም አይደለም። ጎጂው ግን ግርዛቱ በጣም ጎጂ ነው። በጣም ለሴት ልጅም ደግሞ አንድ እንስዋት ስትፈጠር ኖርማል አካል ነው ፈጣሪ የፈጠረት፣ እንጂ እንደገና ከአንድ አካል የሚቆረጥ ምን ምንድን ነው ሌላ ምንድን ነው? እዚህ አካባቢ አሁን በጣም ያስተዋልኩት ነገር በየመንገዱ ሴቶች በዚህ ሙቀት ብዙ ስራ ሲሰሩ ያለው ተሸክመው፣ ውሃም እንጨትም እንደዚህ የመሳሰለውን አንተ እንደው በዚህ ሁኔታ ታግዛታለህ? እሷ ስትነግረኝ በአካባቢ ወንዶች እንደዚህ አይነት ስራ ሲሰሩ እንደ ነውር ይቆጠራል አለችኝ። አንተ ስለዚህ ነገር ያለህ አመለካከት ምንድን ነው? ያ አሁን እነሱ ስላልተማሩት ነው። አሁን እኔ እሱ ስራም ብሰራ መቼም አላፍርበትም፣ ምክንያቱም የቤት ስራ ነው እንጂ መተጋገዝ ነው

እነዚ ጅንካ ዳዲሞስ አስተር ደሞ ጅንካ ዛ መንዴላ ተምራ ከዛ በቴዎሎጂ ደሞ ቱርሚ ነው ቱርሚ ጥራኔስ ላይ ነው ተመረቀች። ቴዎሎጂ ተምራለች አስተር። እንዴት ተዋወቃችሁ ከአስተር ጋር አስተር? አንደኛ አመጣጣችን በትምህርት ላይፍ ላይ ነው ተገናኘ ነው። ከዛ አሁን ምንም የለንም በሳቱ ተፈቃቅረን ተጋባን አንድ ቤት ተቀምጠን ዛ ልጅ ወለደን በትምህርት ዘመን አለ ከትም ትራርጠን ነው። አሁን እሷ እንግዲህ መጀመሪያ ሁለት ነበረን ሶስት እንደሆን እንግዲህ በጣም ከባድ ነው። ከባድ ሁኔታ ላይ ነበረ በብዙ ፈተና ውስጥ ሆነን ነው ገዛ እንዲህ አይነት ኑሮ አሁን የራሳችን የምለወጥ እንትን ያደረገ ነው ተስማምተን ማለት ነው። ባልስማማን ኖሮ እንዲህ አይነት ንብረቶችም ሆነ ምን ማን አስፈራ ደግሞ እኔ እሷ ሲያገባ ውሳ ወይ ከቤተሰቧ ነገር እዛ የወጣችው ነገር ያለም እኔ ደግሞ ከቤተሰብ ይ የወጣው ነገር ያለም። በቃ አሁን እኛ ምን ማድረግ አለብን መሰራት አለብን። ከዛ አይነት ትምህርት በመሃል አቋረጥኩኝ። አቋርጬ ከዛ በስራ አስካይ ተወዳደርኩኝና ና በቃ ብዙ ሰው እንግዲህ ዶክመንት ይዟሉ እና አስረኛ ክላስ አቋረጥኩኝ። ምክንያቱም እሷ ከምትሰቃይ ብዬ ትምህርት እዛ ብዙ ዶክመንቶች የያዙ ሰዎች ነበሩ ግን እግዚአብሔር እንደ ድል አርጎት ልኝ ነው። ከዛ ፈተና ተፈትኝ ፈተና አንደኛ ወጣውኝ። ቀለ ለስራ አርታ ሲገባ በ1113 ብር ነው መጀመሪያ የተቀጠርኩኝ። ያ ገንዘብ እንግዲህ የእቁብ ምንነት አላቆ እንግዲህ እግዚአብሔር ይመስገን ብሩ አመትን አንንጠጠም፣ እሱም አጠጠም፣ እኔም አልጠጠም። ስለዚህ ያ ብር ምናረጋለን፣ ግማሽ ፓርት እቁብ እንጥራለን። ሶስት መቶ ብር ለእኛ በቂ ነው። ለቀለባችን ወር ሙሉን እንጠብቃለን። ከዚያ አንዳንድ እርዳታዎች ስመጡ እንግዲህ ቤተሰብ ያን ጊዜ እኛ የካዱ ቤተሰብ አንዳንድ ጣሳ ይሰጣሉ። ከዚያ ቀስ በቀስ ቀስ በቀስ ኢኮም ስደርስ አንድ ፍየል ገዛን። አንድ ፍየሏ ብቻ እሷ የተንከባከበች ተባዛች በራሱ ጊዜ ዝርያ እያመጣች ያመጣ እኛ ፍየሎ ሆነ። ከብተልን የለንም። ከዛ እግዚአብሔር መስገን አገኘን ሁሎም ነገር። ከዛ አለዋችሁ ከብቶች ከፍት አለን ፊሎችም አለን። የግል ተሽከርካሪም ሞተርም አለን። ልጆቻችሁን ታስተምራላችሁ? እናስተምራለን። በጣም ደስ ይላል። ደስ የሚል ህይወት ነው ያላችሁ። አመሰግናለሁ። በጣም ቀደም ብሎ የጋበዝኳችሁን ዘፈን በዳሰነች አሪኮል ቀበሌ ያሉ ወንድና ሴት ልጆች በመቀባበል የሚያዜሙትን ዜማ ነበረ። እንዳደመጣችሁት ዘፈኑን ማራኪ ያደረገው ወንዶችም ሴቶችም እየተቀባበሉ መስፈናቸው ነው። የሁለቱም ድምጽ ስላለበት ነው። የዛሬው ፕሮግራማችን ወንዶችና ሴቶች በጋራ ሲሰሩ ጎጂ ልማዳዊ ድርጊቶችን ለመከላከል ቀላል ይሆናል የሚል ሀሳብ ያለው በመሆኑ ዘፈኑን እንደ ምሳሌ ልንወስደው እንችላለን። ብዙ ነገሮች ለወንዶች ብቻ ወይም ለሴቶች ብቻ ሲተዉ አድካሚና ውጤታቸውም ያነሰ ይሆናል። ሴቶች በእርሻ ስራ ከብቶችን በመንከባከብና ቤትን በመገንባት ስራ ላይ ሲያግዙ የተሻለ ምርትና ጥራት ይገኛል። ወንዶች ደግሞ በቤት ውስጥ ውሃ በማምጣትና ልጆችን በመንከባከብ እንኳ ቢያግዙ ለእናትየዋ የተሻለና የተመጣጠነ ምግብ ለመስራት፣ የቤቷንና የልጆቿን ንጽህና ለመጠበቅ በቂ ጊዜን ይሰጣታል። ስለዚህ ንጹህና ጤናማ ቤተሰብ እንዲኖር ያግዛል ማለት ነው። ዳሰነች በደቡብ ምዕራብ ኢትዮጵያ የሚገኝ ስፍራ ሲሆን በኦሞ ወንዝ ዳርቻዎች ሰፍረው የሚኖሩት ዳሰነቾች ከፊል አርብቶ አደሮች ናቸው። አርብቶ አደርነታቸው የሚያየል ቢሆንም የኦሞ ወንዝ ሲሸሽ የረጠበውን ለም መሬት ወጋ ወጋ በማድረግ የሚዘሩት ማሽላ አርሶ አደር ያስብላቸዋል። ሙዝና ማንጎም በመጠኑ ያመርታሉ። አሳም ያጠምዳሉ። አድማጮች ዛሬ በዳሰነች አሪኮል ቀበሌ ያደረግነውን ጉዞና ውይይት በዚሁ እናበቃለን። አብሬያችሁ የነበርኩት መልካም ሰው ሰለሞን ነኝ። ሳምንት በሌላ ዝግጅት እስከምንገናኝ ድረስ ሰላም ቆዩልኝ።

ባለፉት ሳምንት ርብቃ ከአጎቷ ሚስት ከጀንበር ጋር ችግር እንደገጠማት አድምጣችኋል። ርብቃን በጉብዝናሽ ጥሩ ውጤት ያመጣሽ እንዳይመስለሽ ብላታለች ጀንበር። ዛሬስ ምን ይከሰት ይሆናል? ያላለቀ ጉዞ ይመስልልኝ ወዳጅ። እንዴ እንዴ፣ ነዋይ ቤት በኩል ብቅ አልክ? በእውነት አጠገቤ እስክትደርስ አላየሁም ነበር። አንተ ስራህ ላይ አቀርቅረህ፣ ኮቴን አጥፍቼ ከች አልኳ። እንዴት ነህ? እባክህ ወደ ቤት ግባና ለራስ ወንበር አምጣ። እዚቹ ሳሯ ላይ ልቀመጥ። ዋክ ነዋይ ምን ነው መሬት? ወይ ራቅ መስል ቃተትክ። ቦርጭ መጣ እንዴ? በትንሹ አለው አለው እያለ ነው። ስብ ነገር መቀነስ። ቦርጭ በምግብ ብቻ የሚመጣ ከመሰለ በጣም ተሳስተሃል። ያለ ነገር በዝቶብኛል እያልከኝ ነው። ወደ ግድም ነው ምን ገጠመ? መጀመሪያ ስራህን ጨርስ። ደግሞ በወሬ አዘናግቼ የተሳሳተ መረጃ እንዳትመዘግብ። ደግነቱ ዳታዎቹን መዝግቤ እንደጨረስኩ ነው የመጣኸው። እስኪ ምንድን ነው የዛሬው ስራ? ምን አዲስ ነገር አለው ብለህ ነው? የማሽኖቹን የአየር ሁኔታ ልኬት መመዝገብ ነው፣ እርጥበት አዘል አየር፣ የንፋስ መጠን፣ ሙቀት። ቀጥሎ ደግሞ ያንተን የሙቀት መጠን እለካለሁ። ምንድን ነው የተፈጠረው? ንገረኝ። የኔም ሙቀትማ ከቤት ነው የተነሳው። ጀንበር ናት። ሌላ ማን አለ ብለህ ነው? የምግብ ቤቱን ስራ ተወው ነው አሁንም? ምን በወጣኝና ምግብ ቤት ስራዬን ዘግቼ ከወንድሞቿ ጋር የጨርቃ ጨርቅ ንግድ ውስጥ የምገባው ለምንድን ነው? እና ውሳኔህን አልተቀበለችም? ይሄ ጉዳይ ከተዘጋማ ቆየ። አሁን ደግሞ በርብቃ ጉዳይ በጣም እየበጠበጠችኝ። ይህችን ምስኪን ልጅ ብትተዋት ምን አለ። እናቷ ጋር እንድትሄድ ትፈልጋለች። ለምን ጀንበር የምታስበውን ማወቅ አልቻልኩም። ረታ፣ ርብቃን ወደ እናቷ ልትልካ ታስበህ እንዳይሆን ነው። አይ አላደርገውም። አሁን አንተ ጋር የመጣሁት የአንተን እርዳታ ፈልጌ። ደስ ይለኛል ነው። አይ እና ምን ላድርግ? ይኸውልህ ርብቃና እሴት የረፍት ጊዜያቸውን ጨርሰው ወደ ትምህርት ቤት እስኪመለሱ ቤት እንዲውሉ አልፈለጉም። ስራ ይግቡ እንዳትል፣ ይቺ ከተማ ትንሽ ናት፣ ለተማሪዎችም የሚሆን ስራ ማግኘት። አንተ ጋ እንዲውሉ እፈልጋለሁ። እኔ ጋ የርብቃ ጭንቅላት እንዳይበላሽ ሰግቻለሁ። ጀንበር የምትናገረው ነገር እንኳን እሷን እሴትንም እየረበሻት ነው። ለነገር እውነት ነው። ይኸውልህ ሥራህን ስትሰራ አብረው ይሁኑ። በዚያውም ስራህን እንዴት እንደምትሰራ እዩ። ለእነሱ አዲስ የህይወት ልምድ ይሆናቸዋል። እንዴት ጥሩ ሀሳብ አመጣህ! ነው ወይ? ረብቃ! አቤት ትዬ። ጀንበር፣ ለመሆኑ የአንቺ ስራ ከውሾች ጋር ደጅ ላይ ተኮልኩሎ መቀመጥ ነው? ስነጨረሱ ማስጀመርሽው ና ነው የጨረስሽው? ያዘዝሽኝን ሁሉ ሰርቻለሁ። እኮ እንጀራ አይጋገርም እንጀራ አትቁለጭ ለጭ ብኝ። መሶብ ውስጥ ኮ ብዙ እንጀራ ነው ያለው። እሱን ንገሪኝ አላልኩሽም? ግቢ ና ብሲ ይጣይ። ትናንት ማታ እኮ ነው ሊጡን ያቦካሁት፣ አሁን ካጋግሩ አንቺ ልጅ፣ አንድ ነገር ስናገርሽ ትርፍ ወሬ አታውሪ ብዬ ሻለሁ። እሺ ይቅርታ፣ እጋግረዋለሁ በቃ። ለመሆኑ እናትሽ ደውላልሽ አታውቅም? አይ፣ ቆየች ከደወለች ለነገሩ ለምን ብላ ትደውላለች? እድዋን ሁሉ እኛ ላይ ትታ እቲ፣ ጀንበር እኔ ከከበድኳችሁ ይሄን እኛ እንድንነግርሽ አጠብቂ። አሁን ግቢ እና ያዘዝኩሽን ስል፣ ርብቃ በዚህ ጠዋት የምን ልብስ ነው የምታጥሉ? እንደናደርክ አጎቴ ንገርኝ እንጂ ቁርስ ሳይበላ ልብስ ማጠብ ለምን? ርብቃ፣ ያሽ ይህንንም ጋቢ ጠቢው ያጎትሽ ነው። ጀንበር፣ ምን ማድረግሽ ነው? ምንም ምን ነው? አሁን ልብስ የሚታጠብበት ሰዓት ነው? ለልብስ አጠባ ሰዓት ልታበጅልን ከሆነ። እሴት የት ናት? በዚህ ሰዓት ከቤት አይደል የወጣኸው? ገና ከመኝተዋ እንዳልተነሳች አይተሃል። ርብቃ፣ ወደ ቤት ግቢ። ተዋት፣ ስራውን ትስራበት። ርብቃ፣ እሺ አጎቴ ነዋይ ምን ለማድረግ እየሞከርክ ነው? እሴትን አስተኝተሽ ርብቃን በጠዋት ልብስ ማሳጠብ ምን ማለት ነው? ነዋይ ተቆርቋሪ ነኝ ብለህ ልጅቷን ባታሞላቅቃት ይሻላል። ከዛሬ ጀምሮ ትምህርት እስኪጀመር እሴትና ርብቃ እዚህ ቤት አይውሉ። ምን ነው ምግብ ቤትህ ወስደ አስተናጋጅ ልታደርጋቸው አሰብክ? ከረታ ጋር ይውላሉ። ምን ለማድረግ እሱ ያንቺ ጭንቀት አይደለም። አይቻል እንደማይቻል አብረን እናያለን። አድማጮች ከንጋት ሕልም ድራማ እንዳዳመጣችሁት እንግዲህ ርብቃና የጀንበር ጉዳይ እየተካረረ መጥቷል። በሚቀጥለው ሳምንት ደግሞ ተከታዩን ክፍል ይዘንላችሁ እንቀርባለን። ድራማውን የተጫወቱልን ቅድስት ሲሳይ እንደ ጀንበር፣ ሱራፌል ጸጋይ እንደ ነዋይ፣ እስጢፋኖስ ከበደ እንደረታ፣ ቃል ኪዳን ሰለሞን እንደ ርብቃ ሆነው ነበር። እስካሁን አብሬያቸው የቆየሁት መልካም ሰው ሰለሞን ነበርኩ። በሚቀጥለው ሳምንት በሌላ ዝግጅት እስከምንገናኝ ድረስ ደህና ቆዩልን። ያላለቀ ጉዞ።